በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም ለምናምን በተባረከ ወር ሰኔ የሚነበብ የሊቀ መልአክ ቅዱስ ሩፋኤል ዜና ይህ ነው። በሰማያዊት የቃል ኪዳኑ መቅደስ በአቃብ የሆት ሆኖ አምላኩን የሚያገለግል በአማላጅነቱም ማኅፀንን የሚፈታ የተቸገሩትንም የሚረዳ የሊቀ መልአክ ቅዱስ ሩፋኤል ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። ለጉዞ በሚቀጠር አገልጋይ ሰው ተመስሎ ጦቢያ ካገኘው ጊዜ ጀምሮ ይህን ጦቢያን በጉዞ ረድቶ ወደ መልካም ሰው ራጉል ቤት እንደወሰደው በዚህ መጽሐፍ ውስጥ ተጽፎ በወርሃ ግንቦት ከሚነበበው የተከተለ የሊቀ መልአክ ቅዱስ ሩፋይል ድንቅ ስራ እንሆ እንመሰክርላችኋለን። ደግሰው ራጉል ራጉኤል በቤቱ ውስጥ የጦቢትን ልጅ ጦቢያን ጦቢያና ዛሪያ በተባለ መንገደኛ ሰው ተመስሎ የተገለጸ ቅዱስ ሩፋኤል ይበሉ ዘንድ በጉና አርዶ ባቀረበላቸው በዚያች ሰዓትም በጦቢት ልጅ ጦቢያ ላይ ከሊቀ መልአክ ቅዱስ ሩፋኤል አማላጅነት የተነሳ የማስተዋል መንፈስ አደረበት። ይህ ጦቢያም በዝግታ አንተ ወንድሚያ ዛሪያ ሆይ በመንገድ ሆነን የነገርከኝን ነገር ወድጀዋለሁ። ልጅቷም እግዚአብሔርን የምትፈራ ጠባይዋን መልካም ትመስላለች። ስለ አባቴ ጦቢት ጉዳትም የራጉኤል ሰዎች ሁላቸው ይህቺ መልካም ልጁም እንዳዘኑ አይቻለሁ። የእግዚአብሔር ፈቃዱ ከሆነ ለአባቷ ራጉኤልና ለእናቷ ዕድና ተናገር ተናገራለሁ ከማዕድም አስቀድሞ። ይህም በመንገደኛ ተመስሎ የተገለጸና አዛሪያ የተባለ ቅዱስ ሩፋኤልም ተነስቶ ለዚህ የጦቢያ ሚስት እንድትሆነው ይሰጡት ዘንድ ለአባትና እናቷ ለዚህች መልካም ልጃቸውም ሳራ ተናገረ። የዚህች መልከ መልካም ልጃቸው ሳራ አባት ራጉልም፣ አንተ ከዚህ ወጣት ልጅ ጦቢያ ጋር የመጣህ አዛሪያ ሆይ አንተ በእውነት የተባረክህ ነህ። እንደ ቃልህም ይህች ልጅ ሳራን ለእርሱ ሰጠዋለሁ። ነገር ግን እውነቱን እገልጽልህ አለው። ይህቺ ልጄ ሳራ ቀድሞ ሰባት ወንዶች ወደ እርሷ በገቡ ጊዜ በሌሊት ሁሉም ሞቱ አለው። አዛሪያን የተመሰለ ቅዱስ ሩፋኤል ለደግ ሰው ጦቢት ቅንነት ብሎ የወደደውን ያደርግ ዘንድ ስለ እርሱ እግዚአብሔር ያውቃል። አንተ ግን ቃሊያን ስለተቀበልከኝ እግዚአብሔር የትህትናህንን መባ የምትፈጽመውንም በጎ መግባርህን ሁሉ ይቀበልህ አለው። የዚህች ሳራ አባት ራጉኤልም የእግዚአብሔር ፈቃዱ ከሆነ ጦቢያም በልቡ ከወደዳት ይውሰዳት። ነገር ግን እስከዚያው ድረስ ደስ ይበለው። አንተም ወንድሜ አዛሪያ ተቀመጥ፣ ከማዕዱም ብሉ አለ። ጦቢያ ግን ጋብቻይን ከእርሷ ጋር ፈቅዳችሁ እስክትጨርሱልኝ ድረስ በዚህ ምንም ምን አልቀምስም አለ። ያ ደግ ሰው ራጉኤልም ከእግዚአብሔር ሰዎች አንደበት የምትወጣ የእውነት ቃል አንዲት ናት። እንግዲህ ወዲህ እንደ ህጉ እርሷ ከወገኖች የተገኘች እህትህ አንተም አንተም ወንድሟ ነህና አውሰዳት። እግዚአብሔር በአማረ ትዳር ያኑራችሁ ብሎ መረቃቸው። ሚስቱ እድናንም ጠራት። ይህቺ ሳራም እናቷን ተከትላ አመጣች። የጋብቻ ደብዳቤዎቻቸውንም ጽፎ ጽሑፏን አተማት። ይበሉ ይጠጡም ዘንድም ጀመሩ። ከዚህ በኋላም ይህ አስተዋይ ሰው ሌላ ክፍል አዘጋጅተች፣ ሙሽራዋ ልጃችን ሳራን አስገቢያት አላት። ባሏም ራጉኤል እንደ ነገራትም አደረገች፣ አስገባቻትም። እያለቀሰች የልጇን እንባም እያበሰች ልጄ ሳሪያ ሆይ እስካሁን በደረሰብሽ ሐዘን ፈንታ የምድርና የሰማይ ፈጣሪ እግዚአብሔር ደስታን እንደሚሰጥሽ እመኛለሁ አለቻት። ጦቢያንም ወደ እርሷ አስገቡት። እርሱም አዛሪያ ብሎ የሚጠራው ቅዱስ ሩፋኤል በመንገድ የነገረውን አስቦ የዕጣን ቆቆሩን ይዞ መልአከ እግዚአብሔር ሊቀ መልአክ ቅዱስ ሩፋኤል እንዳዘዘውም የዚያን አሳ ጉበቱንና ልቡን ጨምሮ አጤሰው። ሰው በሳራ ሁለት ራጉኤል ላይ አድሮ ሰባት ባሎቿን በየጊዜው የገደለባት አስማንዲዮስ የተባለ ያ ክፉ ጋኔንም ደንግጦ ደንቅጦ ተሰደደም። ጦቢያም ውዴ ሳራ እንደ ሕጉ የሚፈጸም ደስታችንን ራርቶ ይባርክልን ዘንድ ተነሺ፣ ወደ እግዚአብሔር እንጸልይ አላት። እምነትንም ተመልቶ እጆቾንም ዘርግቶ ወደ ፈጣሪው እግዚአብሔር አንጋጦ አቤቱ፣ ደስ አሰኝተኛል እና አመሰግናለሁ። የአባቶቻችን አምላክ አንተ ምስጉን ቅዱስም ነህ። ክብርን የተመላ ስምህ ለዘላለሙ ቅዱስ ነው። የፈጠርኸው ሁሉ ያመሰግነሃል። አዳምን ፈጥረህ ትረዳው ዘንድ ሔዋንን የሰጠኸው አንተ ነው። ከእነርሱም ልጆች የተገኙ አንተ ሰው ብቻውን ይሆን ዘንድ አይገባም የምትረዳው እንፍጠርለት ብለሃልና፣ አቤቱ አሁንም ይህችን ሴት የማገባት ስለ ሥጋ ፍቃድ አይደለም ስለ ሕግ ነው እንጂ። ስለዚህም አንተን በማመን ተደስተን እንኖር ዘንድ በእኔም በእርሷም ላይ ይቅርታህን ላክ እያለ ጸለየም። ሳራም ጦቢያ በተናገረ ጊዜ አሜን ትል ነበር። ጦቢያም እንዲህ በእምነት በጸለየ ጊዜ አሳ ልብና ጉበት ጋርም ከዚያ አሳ ልብና ጉበት ጋርም ዕጣኑን ጨምሮ ባጤሰው ጊዜ የደነገጠና የተስበደበደ አስማንዲዎስ የተባለ ክፉ ጋኔን ሸሸም። ሲሸሽም ሊቀመላ ቅዱስ ሩፋኤል ይዞ በነበልባለ እሳት ገረፈው። ወደ ጥልቁ የእሳት ባህርም ማዘግትም ጣለው። ሁለቱም ሳራ ሁለት ተራጉዌል እና ቅዱስ ሩፋኤል ረዳት ሽማግሌ የሆነላት ይህ የጦቢት ልጅ ጦቢያ ግን በዚያች ሌሊት በሊቀ መላእክት ቅዱስ ሩፋኤል አማላጅነት በደስታና በሰላም አደሩ። በማግስቱም ገና ሌሊት ሳለ ልቦናው ቅን የሆነ ራጉዌል ተነስቶ ምናልባት ይህም እንደሞቱት ሰባቱ የልጄ ባሎች አይተርፍም ይሞት ይሆናል ብሎ መቃብር ሊቆፍር ሄደ። መቃብሩንም ቆፍሮና አዘጋጅቶ ወደ ቤቱ ተመለሰ። ሚስቱ ዕድናንም የልጃችን ሳራ ባል ጦቢያ በሕይወት እንዳለ ካልሆነም ማንም ሳያውቅ እንድቀብረው እንቀብረው ዘንድ እስኪ የምታየው አንዲት ልጅ ላኪ አላት። የተላከችውም ልጅ ሄደች፣ ደጁንም ከፍታ፣ ሁለቱም ሙሽሮች ተኝተው አገኘቻቸው። ተመልሳም ድህነታቸውን ተናገረች። የሳራ አባት ራጉኤልም ከሚስቱ ዕድና ጋር ሆኖ የልጁ በዓል ጦቢያ በህይወት ከመገኘቱ የተነሳ ደስ ተሰኘ። በተባረከች ቅድስት በረከትህ የጎበኘኸኝ አቤቷን ተብሩክ ነ አገልጋዮች መላእክትም በዓለም ዙሪያ ያሉ የተመረጡ ቅዱሳን ሁሉ ጻድቃንም ያመሰግኑሃል። ያሰብኳት በደሌንም ይቅርበል። እንደ ተጠራጠርኩ እንዲሁ አልተፈጸመምና በላያችን እንደረበበች እንደ ይቅርታ ብዛት ነው እንጂ እሊህ ብቸኞች ወጣቶቹንም ራራህላቸው ህይወታቸውንም በጤናና በሰላም በደስታ የሚፈጽሙ ዘንድ ከይቅርታ ብዛት የተነሳ አቤቱ ቸርነትን አደረግህላቸው። ከዚህ በኋላም ያን መቃብር ይደፍኑ ዘንድ አገልጋዮቹን አዘዛቸው። እስከ አስራ አራት ቀናት ድረስም ታላቅ ግብዣ አደረገ። ከደስታው ብዛት የተነሳ የሰርጋቸው ተድላ ደስታ እስከሚፈጸም ምግባቸው አስራ አራት ቀናት ወደ አገሩን እንዳይመለስ ኋላ ግን የእርሱን ሀብት ግማሹን ይዞ ወደ አባቱ የተረፈውንም እርሱና ሚስቱ ከሞቱ በኋላ ሁሉን ይወርሱ ዘንድ ጦቢያን ቃል አስገባው። ያን ጊዜም ጦቢያ ቅዱስ ሩፋኤልን ጠርቶ፣ አንተ ወንድም ያዛሪያ ሆይ ይህ የሰርጋችን በዓል ሳያልቅ እንዳልሄድ ራጉኤል ቃል አስገብቶኛልና፣ እባክህ ሁለት ብላቴኖችን አስከትለህ በግመሎች በሜዶን አውራጃ በራጌ እስከሚኖር ገባኤል ዘንድ በሮችን ይዘህና ብሮቹን ይዘህና ገብርኤልንም ገባኤልንም እንጂ ወደዚህ በዓል ጥራው፣ አባቴ ጦቢት የምንመለስበትን ቀን ይጠብቃልና እጅግም ከዘገየሁም ይጨነቃልና አለው። ቅዱስ ሩፋኤልም የጦቢያን ነገር ሰምቶ እንደ ባልደረባ ታዘዘው። ጦቢያ ግን የሚታዘዘው ይህ ቅዱስ ሩፋኤል ማን እንደሆነ ገና አላወቀም። ለእርሱ የመሰለው ስለ ደሞዝ የሚያገለግል መንገደኛ ሰው ብቻ ነው እንጂ። ስለዚህች የጦቢያ የዋህነትም ሊቀ መላእክት ቅዱስ ሩፋኤል ደስ ተሰኝቶበት አስቀድሞ ከጦቢት ለገባኤል ተጽፋ የተሰጠችውን የታመመች ደብዳቤ የታተመች ደብዳቤ ከጦቢያ እጅ ተቀብሎ በሜዶን አውራጃ ራጌስ ወደሚኖረው ገባኤል ዘንድ ሄደ። በማግስቱም ብሩን አመጣለት። ጦቢያም አዛሪያ የተባለ ሊቀ መላእክት ቅዱስ ሩፋኤልን ከልቡ አመሰገነው። የጦቢያ አባት ጦቢትም በሀገሩ ሆኖ ቀናትን ይቆጥራል። የቀጠራቸው ቀን ተፈጽሞ በሚመለሱበት ቀን ስላልደረሱም ልጄ ምናልባት አግብቶ የሆነ ወይስ ገባኤል ሞቶ ብሩን የሚሰጠው አቶ የሆነ እያለ ስለ ልጁ ጦቢያ ብቻውን ይተክዝ ነበር። ሚስቱ ሀና ግን ልጄ ጦቢያ ሞቷል እያለች ትዘበዝበዋለች። እያለቀሰችም አንተ የዓይኔን ብርሃን ልጄን ልከኸው ባይጠፋ ኖሮ ባላዘንኩም ነበር፣ ትለው ነበር ጀመር ጦቢትም፣ ዝም በይ በሕይወት አለ አላት። ሀናም አንተ ዝም በል እንደ ሰነፍም አትቁጠረኝ፣ ልጄማ ሞቶ ነው ትለዋለች። ልጇ ጦቢያ ወደ ሄደበት ጎዳና ወጥታም ታለቅሳለች። ስለ ልጇ ጦቢያም ስታለቅስም እህልን ስልትበላ ዝምም ልትል አልቻለችም። ተመልሶ ወደ ሀገሩ እንዳሄድ ያስማለው የተርላ ደስታው አስራ አራቱ ቀናት በተፈጸሙ ጊዜ ጦቢያ ደግ ሰው ራጉኤልን፣ እንግዲህ ስቃል ያስገባኸኝ አስራ አራቱ ቀናት ተፈጸመዋልና ወደ አባትና እናቴ ዘንድ ሸኘኝ። አባትና እናቴ ተስፋ ቆርጠው እንግዲህስ እንደሚያገኙኝ ተስፋ አያደርጉም። ራጉኤልም ከፍቅሩ ጽናት የተነሳ የምስራችሁን ይነግሩት ዘንድ ወደ አባት ጦቢት ዘንድ እልክበታለሁ፣ አንተ ተቀመጣለው ጦቢያ ግን አይሆንም፣ ወደ አባቴና እናቴ ሄድ ዘንድ ሸኘኝ እንጂ አለው። ራጉኤልም ተነስቶ ሳራንና የሀብቱን ግማሽ ሰጠው። ልጆቼ ሳራና ጦቢያ ሆይ፣ የአባቶቻችን የአብርሃምና የይስሐቅ፣ የያዕቆብንም ቤት የተባረከ የሰማይና የምድር ፈጣሪ እግዚአብሔር ሳልሞት የእናንተን ፍሬ ያይ ዘንድ ዘራችሁንም ይባርክ። አንቺም ልጄ ሳራ እንግዲህ ዘመዶችሽ ናቸውና ስለ አንቺ መልካም ነገርን እንሰማ ዘንድ አማቾችሽን እንድታከብር አደራ ሲል መረቃቸው። የራጉኤል ሚስትርና አንተ የምወድህ ልጄ ጦቢያ ሆይ የምድር የሰማይ ፈጣሪ እግዚአብሔር ከልጄ ሳራ ልጆችን ሰጥቶ አይቼ በእስራኤል አምላክም እግዚአብሔር ፊት ደስ ሰኝ ዘንድ በኑሮ ሁሉ ይባርክ። ልጄ ሳራንም እንዳታሳዝናት አደራ ልሃለሁ። ራጉኤል እና ሚስቱ ውድናም በአንድነት እሊህ ሁለቱ ሙሽሮች ሳራንና ጦቢያን በሰላም ሸኟቸው። ይህ ሁሉ የሆነውም ከሊቀ መልአክ ቅዱስ ሩፋኤል አማላጅነት የተነሳ በእግዚአብሔር ኃይል ነው። አጋንንትን የሚያጠፋ የሊቀ መልአክ ቅዱስ ሩፋኤል ጸሎቱና በረከቱ በየጊዜውና በየሰዓቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ጸሎቱና በረከቱ ለዘላለሙ በላያችን ይስፈርና ይቅርታን ይቅርታን ከፈጣሪው ዘንድ የሚለምን የሰው ልጆች ቁስልን የሚፈውስ ማኅፀንንም በታምራቱ የሚፈታ አቃቤ የሆት ሆኖ አምላኩን የሚያገለግል ሊቀ መላእክት ቅዱስ ሩፋኤል ያደረገው ታምር ይህ ነው። ክልል እግዚአብሔር ፈቃድ የተነሳ በውስጧ ታምራት በሚደረግባትና የሁላችን የእግዚአብሔር ቤተሰቦችና የቅዱሳንም ሀገራቸው በሆነች በዚህች ቅድስት ሀገር ኢትዮጵያ ሊቀ መልአክ ቅዱስ ሩፋኤል ካደረጋቸው ታምራት አንዱ ከቅድስት ሀገር ኢትዮጵያ ሊቃውንት አንደኛው መልአከ ብርሃን አይኔ ስለ ቅዱሳን መላእክትና ስለ አለቆቻቸውም ሊቃነ መላእክት ክብር በጻፉት መጽሐፍ ውስጥ ስለ ሊቀ መልአክ ቅዱስ ሩፋኤል ገናናነት መሰከሩ። ይህ የቅዱስ ራያሬድ መንፈስን ተመልቶ ቅድስት ቤተ ክርስቲያንን ሲያገለግል የኖረና በቀናች ሃይማኖት ጸንቶ ያረፈ ሊቅ እንዲህ አለ። በቅዱሳን የገርላቸው መጽሐፍ ውስጥ ስለ ቅዱስ ሩፋኤል ድንቅ ሥራ የተጻፈ አገኘው። መጽሐፉም እንዲህ ይላል። በቅዱስ ላሊበላ ምድር በስተ ሰሜን ባለች ቡግና በታችኛውም ክፍል ወግረ ስሂን በተባለች አውራጃ ውስጥ ከአለት ድንጋይ ተፈለክትፈለ የዋሻ ቤተ ክርስቲያንን ያንጸን ንጉሱ ንጉሱ ካህን ቅዱስ ይምራሃነ ክርስቶስ በጀመረ ጊዜ ሊቀ መላእክት ቅዱስ ሩፋኤል ከእግዚአብሔር ታዞ መጣ። ቅዱስ ይምርሃነ ክርስቶስም ለአምላኩ እግዚአብሔር ቤት ትሆን ዘንድ ካሰባት ቅድስት ስፍራም ርኩሳን አጋንንትን አሳደዳቸው። እግዚአብሔርም ቅዱስ ይምርሃነ ክርስቶስን ወዳጅ ሆይ፣ ለስሜ ቤትን ትሠራ ዘንድ መርጫሃለሁ። በስራ ሁሉ እኔ ካንተ ጋር ነኝ። ትእዛዜን የሚፈጽም አቃቤ ሕይወት ሆኖ ያገለግለኝ ዘንድ የሾምኩት ሩፋኤልን ሰጥቻሃለሁ። በስራ ሁሉ በጥበብም ሁሉ አስተዋይ ያደርግሃል፣ ከክፉም ሁሉ ይጠብቀሃል። ሊቀ መላእክ ቅዱስ ሩፋኤልም በአምላኩ እግዚአብሔር ትእዛዝ ከዚያ ሰዓት ጀምሮ ቀንም ሌሊትም ከዚህ ንጉሥና ካህን ቅዱስ ይምርሃነ ክርስቶስ አልተለየም። የህንፃ ጥበብንም ገለጸለት፣ በምስጢርና በጥበብ እውቀትም አስተዋይ አደረገው። ፈታይ ማሕፀን ረዳይ ምንዱባን የሆነ የእሳታውያን ሥልጣናት አለቃ የሊቀ መላእክ ቅዱስ ሩፋኤል ጸሎቱና በረከቱ

የመልአኩ የቅዱስ ሩፋኤል ረዴትና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ፣ ለሁልጊዜም የሚያገለግሉህ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋናን ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማይታትና ጻድቃን ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህንንም መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብር ቀርጾ የጻፈውና ያጻፈውን ወይም በማኅተም ያሳተመውን ከገዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛን ሁሉ በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስት ድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያ ሕዝበ ክርስቲያኑን ሁሉ በቸርነቱ ይጎብኛን ለዘላለሙ አሜን። አቡነ ዘበሰማያት